አቶ አብዲ ሙሳ የሰመራ ሎጊያ ከንቲባ፣ የተከበራችው የፌደራልና የክልል ከፍተኛ የመንግስት ስራ ኃላፊዎች፣ ክቡራትና ክቡራን የፎረሙ ታዳሚዎች፣ በሉሲ እና አርዲ ቅሪተ አካላት ምስክርነት የሰው ልጅ መገኛ የሆነው ኤርታሌን በመሳሰሉ አስደናቂ እሳተ ገሞራዎች እንዲሁም በጂኦተርማል ኃይል አቅሞ በጨውና በሌሎች ማዕድናት የሚታወቀውና ለዘመናት የኢትዮጵያን የንግድ መስመሮች በመጠበቅ ስትራቴጂያዊ ሚና የተጫወተው የአፋር ክልል ሕዝብ መሃል በመገኘት ለአስረኛ ጊዜ በሚካሄደው በኢትዮጵያ ከተሞች ፎረም ላይ መሳተፍ በመቻሌ ታላቅ ደስታ ተሰምቶኛል። የአፋር ሕዝብ የላቀ የኢትዮጵያዊነት ስሜት፣ ጽናትና ጠንካራ ባህላዊ ስርዓት ለብሔራዊ ደህንነታችን በዘላቅነት መከበርና ለጠንካራ ሀገር ግንባታ ፋይዳው የላቀ ነው። የኢትዮጵያን ከተሞች የሌሎች አገራት እህት ከተሞችና ባለድርሻ አካላትን ያሰባሰበው ይህ ፎረም እዚህ መዘጋጀቱ እንደ ሰው ልጅ መነሻችንና ያለፈ ታሪካችንን የሚያስታውሰን እና ለሀገራችን ኢትዮጵያ ምድረ ቀደምትነት የሚመጥኑ ከተሞችን እንድንገነባ የሚያበረታታ ነው። ፎረሙ የሚካሄድበት የሰመራ ከተማም ከመጀመሪያው ጀምሮ በፕላን የተመሰረተች ለወደቦች ቅርብና የኢትዮ ጅቡቲ ዋናው የንግድ መስመር ላይ ስትራቴጂያዊ ቦታ የያዘች በመሆኑ በሀገራችን ዋነኛ የሎጂስቲክስ የንግድና የቀጠናዊ ትስስር ማዕከል ለመሆን ትልቅ ተስፋ ያላት ከተማ ናት። የኢትዮጵያ ከተሞች ፎረም በከተማና መሰረተ ልማት ዘርፍ ሀገራችን የያዘቻቸው እሳቤዎችና እቅዶች ላይ የጋራ መግባባት ለመፍጠር ምርጥ ተሞክሮችን ለመለዋወጥና ስኬቶችን ለማስፋፋት የከተማ ለከተማ ትስስርን ለማጠናከርና የከተሞችን የጋራ ችግሮች በጋራ ለመፍታት እንዲሁም የከተሞችን ሁለንተና የአቅምና ተወዳዳሪነት ለማሳደግ ፋይዳው የላቀ ነው። ክቡራትና ክቡራን በመደመር መንግስት መጽሐፍ ላይ በግልጽ እንደተቀመጠው ከተሜነት የሰው ልጅ የብልጽግና መዳረሻ ነው። ከተሞች ዘመናዊ፣ ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ መስተጋብሮች የሚገነቡባቸው የሁለንተናዊ ብልጽግና ሞተሮች ናቸው። ከተሞች የቴክኖሎጂና የካፒታል ክምችት፣ ፈጣን የመረጃ ለውውጥና የእውቀት ፍሰት፣ የተቀናጀ መሠረተ ልማትና የኢንዱስትሪና የአገልግሎት ማዕከላትን በመፍጠር ሀገራዊ መዋቅራዊ ሽግግርን ያፋጠን ነው። በተጨማሪም ከተሞች የዳበረ የዜጎች ማኅበራዊና ፖለቲካዊ ንቃት ለመፍጠር የዲሞክራሲ ባህልን ለማጎልበትና የፖለቲካ ስርዓቱን ለማዘመን ሚናቸው የጎላ ነው። በሀገራችን ኢትዮጵያ ምንም እንኳን አሁንም አብዛኛው ሕዝባችን በገጠር የሚኖር ቢሆን በዓለም ላይ ፈጣን የከተሞች መስፋፋት ከሚስተዋልባቸው ሀገሮች በግንባር ቀደምትነት የምትጠቀስ ናት። በሀገራችን የከተሞች ቁጥር በከፍተኛ ሁኔታ የጨመሩ ቢሆንም ከተሞች መሆንና መድረስ ይጠበቅባቸው ከነበረበት አኳያ ሲታይ ብዙ መስራት ይጠበቅብናል። ከዚህ አንፃር መንግስታችን ባለፉት የለውጥ አመታት ግልጽ አቅጣጫዎችን በማስቀመጥ ርብርብ በማድረጉ በከተማ ልማት ዘርፍ ለሀገራችን ብልጽግና ብሩህ ተስፋን የፈነጠቁ ትላልቅ ስኬቶች ተመዝግበዋል። ለአብነትም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሃሳብ አመንጭነት ከአዲስ አበባ የተጀመረው የከተማ ኮሪደር ልማት ከ73 በላይ በሚሆኑ ከተሞች ላይ በመስፋፋቱ የከተሞቻችን ጽዳት፣ ውበት፣ አረንጓዴ ልማትና የመሰረተ ልማት ጥራትና ቅንጅት በከፍተኛ ደረጃ ተሻሽሏል። በተለይ በአዲስ አበባ